አስቴር ማለት በኩሽና ያለች የተጨቆነ ዘር ያላት፣ አጎቷ በደጅ ላይ ጠባቂ የሆነ እሷ በኩሽና ወጥ ሰሪ ናት። ለካል ግና የተናቀ ለክብር እንደሚመረጠው ወቅበል ማለት። ስለዚህ ሰው አትናቅ በለ፣ አንተን የናቁ ሁሉ በለ በክብር ያገኙ ሃል በለ። ዘንድሮ የተናቀ ሰው ትልቅ ወንበር ላይ ቀመጠ። ንግስት አስቴር አላት ስም አጠራሩ ራሱ ሲያምር የሆነ ይኸው በለጥ ማይ ከስማቹ ፊት ለፊት አንድ ክብር ስም ይቀጥልበት። እግዚአብሔር ዋናውን በእጁ አሳልፎ ይጥላል። መጽሐፍ አስቴር ሰባት ሰባት፣ ንጉስም ተቆጥቶ ንጉስም ተቆጥቶ የወይን ጠጅ ከመጠጣት ተነሳ። እሺ ወደ ንጉሱ ቤት ሀ አታክልት ውስጥ እሺ፣ ሐማም ከንጉሱ ዘንድ ክፉ ነገር እንደታሰበበት እንደታሰበበት አይቷልና አይቷልና ከነግስቲቷ ምን ዘንድ ቆመ ቆመ ንጉሱ። ከቤቱ አታክልት ወደ ወይን ጠጅ ግብዣ ስፍራ ተመለሰ። ሐማም አስቴር ባለችበት አልጋ ላይ ወድቆ ነበረ። ንጉሱም ደግሞ በእኔ ፊት ንግስቲቷን ይገፋታልና አለ። ይህም ቃል ከንጉሡ በወጣ ጊዜ

ሆኖ ለአስቴር ለአቆቷ መስቀል አሰርቶ እንደገና አስቴር እግር ላይ ይወድቃል። ይሄ ቆና አስመሳይ ሰው እዛ ጋር መስቀል አዘጋይቷል፣ እዚህ ጋር ደግሞ እግሯ አስር ይሽቆረመማል። እንደዚህ እያለ ይሽቆረመማ ምናምን ጠላት ነው ሆነ። በጌታው በኢየሱስም ዛሬ ምሽት እግዚአብሔር ዋናውን በእጁ አሳልፎ ይጥላል። በእሱ ላይ ምን አሉት ዘንድሮ በጌታ በኢየሱስ ስም ለአንተና ለዘርህ ባዘጋጁት ዘንድሮ እያዩክ ትለመልማለህ፣ እያዩክ ትሰፋለህ፣ እያዩክ ትበዛለህ። ዘንድሮ ተናግረ አይደለም፣ በሞገስ እያንቀጠቀጥክ ትቀጥላለህ። አስቴር ማለት ውላችሁ፣ አስቴር ማለት በኩሽና ያለች የተጨቆነ ዘር ያላት አቦቷ በደጅ ላይ ጠባቂ የሆነ እሷ በኩሽና ወጥ ሰሪ ናት። ነካ አድርግና የተናቀ ለክብር እንደሚመረጠው ወቅበል ማለት። ስለዚህ ሰው አትናቅ በለ። አንተን የናቁ ሁሉ በላ በክብር ያገኙ ሃል በለ። ዘንድሮ የተናቀ ሰው ትልቅ ወንበር ላይ ይቀመጠ። መለኪዎስ እንደዚህ ብሎ ወደ አስቴር ደብዳቤ ጻፈ። አንቺ አስቴር ሆይ አላት፣ እድላችን ተሻላላት፣ ከንጉሱ ፊት ወደ ቤተ መንግስት

ልጅ ነው፣ የኪዳን ልጅ ነው ይለመናል እንጂ ነው አይለመንም። ዛሬ ምሽት ሰማይ ዳይሜንሽን ላይ ታደርጋ፣ አሜን። አሱክ ፈታብና ደብዳቤ ጻፈች ለመርደኪዮስ። መርደኪዮስ ዘና ብሎ ከሱሳ ግንብ ሰው ቁጭ ብሎ፣ ሃማ እንዲሰገድለት ይፈልጋል። ለካርግና አልሰግድም ማለት ግድለም እያሳዩ አያሳግዱም። ሰግድላቸው አለ ብለው ሲጠበቅ አሳግዳቸው አለ። በባና ሃማ ለሚሱ ሁሉም ይሰግዳሉ አለ። አንድ ግን አንድ አለ፣ በር ላይ የሚቀመጥ አንድ መርዶክዮስ

በአንተ ዘንድ ሞገስ አግኝቼ እንደሆነ ንጉሥም፣ ደስ ቢያሰኘው ሕይወቴ በልመናዬ፣ ህዝቤን በመሻቴ ይሰጠኝ።

ሃማም አስቴርም መርደክዮስም አንድ ላይ ነው ያሉት ሃማ አይሁድን ሊሰቅልና ሊያዋርድ መር የመርደክዮስን ሞት የሚጠብቅ ነው አስቴር ደግሞ ስለ ህዝቧ ይዛ የቀረበች ናት ንጉስ ደግሞ ንግስቲቱን ሊፈልጎ የመጣ ነው የተዘጋጀው ትልቅ ግብሻ ነው መጠጥ እየጠጣ ነው ጉዳዩ ውርደት ይሄ የሆነ ሰው ሊሞትና ሊዋረድ ነው የቆፈረልህ ቡርጋ ራሱ ይገባል ሊያርድ ተዘጋጀሊያዋርድሽ የተዘጋጀ የተፈራረመ ወረቀት ለራሱ ይገለበታል። ነገሩ እንደዚህ ይገለበጣል። ዛሬ ምሽት አደገኛ ትእዛዝ ከሰማይ ይወጣል። ያስጨነቅህን ያስጨነቅልሀል። ያዋርደህን ያዋርደልሀል። እግዚአብሔር አንድ ቅጣት ይቀጣልሀል። ያው ጌታ ምስክል እያስመሰሉ